አንተ እንደው አሁን ምን አለ ነው ምን ችግር አለ አላላለሽ ለቅሶ የሚሄድ አይመስልም እንዴት ምን እንደው ጋቢ ሰርግም ያደረጋችሁት ምን መሰላችሁ ለቅሶ ነጭ ተለብሶ ደኛችሁ ነጭ ተለብሶ እንትን አይገድም ምን ድቡሽ ቡሽ ያለች ወደ ጥቁሩ ወሰደት። አንተ እንደ ልቡ አረቄ የለም ልቅሶ ላይ ባካችሁ። ግን እንኳ ይን እኔ ምን አለበት በጠብጣችሁ። እኔን ከእሱ አልቆጠርም ከእሱ አልቆጠርም። እኔ ምን አለበት ልቅሶ ስትሄዱ እንደ ልቡ ና እገሌ ሞቷል አቃብር ብትሉኝ መቼ የሄድከውን ነው? መቼ ቀብረህ የምታውቀውን ነው? ዛሬ ዛሬ ብጀምርስ ምን ችግር አለው? አሁን አሁን ብጀምርስ አሁን የምታጠብ አንድ ቀን እኔ ምን ቤት ነኝ? ድሀ ምን ቤት ነኝ? ማን ቀባሪ ነኝ ብለህ ማእንዲሁ ልቅሶ እንደሆነ እስኪ በምን አውቀህ ነው? ከልቅሶ ውጭ እንዲህ ሰብሰብ ተብሎ የት ይከዳል? ሰርግ ይከዳል፣ ክርስትና ይከዳል። በእርግጥ ግን የዛሬው አካሄዳችሁ ሰርግ ቢሆን እንዲያሸጋ ነበርቸውሸያል ግን ልቅሶ ላይ አረቄ ትገባና አሁን የዛሬው ሰውዬ እንዴት አይነት ሰውዬ መሰለህ? እንዴው በጣም ባላብት ነው። ሂድና አረቄ ማለት ጀሪካ ይኖር

እንጂ ምስጢር ካልጠበቅ ስለላ አይባልም። እና እንዴት ነው? አይ ቶ አይ እንዴ፣ ካንተ ውጭ ማን ልናገር ይችላል? አዎ እኔ ካመናችሁ እመኑ፣ ካላመናችሁ እስከዛሬ አንድ ምስጢር አላወጣውም። በዚህ የምትቀጥሉ ከሆነ ግን ወደ ሌላ እርምጃ ገባለሁ። ወደ እት ለትገባ ያዝኳቸውን አንኳር አንኳር ተራመድ እስቲ እስቲ ተራመድ ያዝኳቸውን አንኳር አንኳር ምስጢሮች ወደ ገቢ ማስገኛነት ልጠቀምባቸው ይችላል። ቋንጃን ሰምሪ ነው እንጂ ማስቀምጥ ነው። እስኪ ሞክር ትሰማኛለህ። እንከባበር፣ እንከባበር ትሰማኛለህ። እንዴ እኔ ወንድም የነብይ አክብሬ ነው የምኖር እድሜ ዘላለም፣ የኔ አክብሬ ነው የምኖር ግን እንዲህ ዘለህ ሳትመለስ ወደ ላይ እንደርክ። ከዚህ በኋላ እኔ ጋሽ ጎርፉን እኔ ከፈለኩኝ አቆላለፏን እራሱ አስተምረኝ ብለው እንዲያውም መንገድ ጀምረናል። የቆለፈውን ነገር መንገድ ራሱ አለ አይደል? አንተ አንተ ልትቆለፍ ልትቆለፍ አንተ ይክለ ይላንፎ

አንበር ብር አሁን ልቅሶ ወይ ደግሞ ቀድሞ አጠፋኝ እኔም እንደነገርኳችሁ እንዶ ሲመጣ መሮጥ ካልሆነ ተመልሽ የእስር ቤት መግባት አልፈልግም ልቅሶ ቤት ውስጥ ምን ጓረደስ ምስጢር ሲበዛ ጥሩ አይደለም ሰዎች

ጥሩ አመጣጥ ነው በእውነት የሽምግልናውን ጉዳይ ችግር የለም የሽምግልና ድሮ ምን ከስለለው ጎን ለጎን የማስኬደው የተካንኩበት ስራ ይላል ሽምግልና ለሰናን ችግር የለም፣ ተቀበያለሁ። አሁን እንደልቡናማ እንዴት ነው? አሁን እንደው ጋሽ ጎርፉ ጭም ይዤባቸዋል? እኔ ብዬሽ ጋሽ ጎርፉ የቂም ሰው አይደለም፣ ትክክለኛ መልአክ በሉት። እንደው እኛ እኮ እሺ ከሆነ እንደው በባለፈው እንደዚያ ስናሮ ሮጦ ነበርክ። አንተም እንደዚህ አይነት አንኳር አንኳር የወዳጅነት ሚስጥሮችን ለማውጣጣት የምትሄደው አግባብ ጥሩ አይደለም። አዎ እኮ ነው። መንገድ መስመር አብጅለት እስቲ። ቆይ ናማ እንደ ልቡ ናማ። ይኸውልህ አሁን ምንድን ነው መሰለህ ልጠይቅ የፈለኩ ነው፣ አሁን ጋሽ ጎርፉ ሽማግሌ ነው ትልቅ አባታችን ነው። አባታችን አባታችን እንተምና አስቀይም አስቀይም እንተሆነም ይቅር ይበለን። እንዴው ያንን ነገር አውራውና አሸማግልን ብለን እንጂ እኮ ሌላ እኛ የተለየ ነገር እንትን የለውም። ጥሩ አመጣጥ ነው። አሁን ጋሽ ጎርፉን ባለበት እኔም ባለውበት እጅ መንሻ እያያዛችሁ እየመጣችሁ ይቅር በለን ወንዶስ ቆይ፣ ቆይ እስኪ፣ ቆይ፣ ቆይ አቆዩማት አቸው ቆይ፣ ቆይ ማ ይኸውላችሁ ዙሮ ዙሮ እየውልህ እንደ ልቡ፣ የሽምግልናው ጉዳይ አሸማግላችሁ አስብበት። ልብ ተጀሮ ብለህ ሰምተህን አልመችም፣ አሸማግላችኋለሁ የሁለት የሶስት ወር ያረቂ በኪስ የታስገባ ያረቂውን ጉዳይ ጨረስን ብለህ ነበር። አይ ቢሆንም አንዳንዴ እየከፈሉ መጠጣትም ለማዘናጋት ጥሩ ነው። እንዴት ነው አንተና ጋሽ ጎርፉ አባትነቱን ለአንተ የሰጠህ ልጅነቱን የሰጠህ አባት እሱ የሆነ እንዴት ነው አሁን? በምን በምን በምን ተስማምተ ስራ ፈጠረው? እንዴት ነው ስራ ያስ ያገኘህበት መንገድ ጠይቀው እንጂ መብሬ፣ አንተ ዝም ብለህ ነው። አይደለምማ እኔው ስራ እንተኔ ወጪ ስራ ፈጣሪ የለም። እንዴት ስራው ተገኘ ነው? አ እኔም ኳስ እያ ልብ ከጆሮ ብዬ እያደመጥኩ ደና ነው። እንዴት ነው ስራው የታየ? አየ ምስጢር ነው፣ በእውነት ምስጢር። እንደ ልብ አረቂ እንገዛላለን እባክህ። የአረቂ ነገር የተዘጋ ምዕራፍ ነው። ከዚህ በኋላ አንተንም አልፈልገህ። አታውቅም እንዴ አንተ ድሮም ማረቂያት፣ ገዛ ዳምጠውም ገደል ይግባ። አንተም አታስፈልግም። ያረቂ ምዕራፍ ተዘግቷል ለ እንዴት በምን ምክንያት ተዘግቷል? በምን ምክንያት አንተ ደግሞ ስራ ጀመረ? አሁን በምን ምክንያት? እንግዲህ የዲፕሎማሲ ምስጢራችንን በደንብ በይፋ ሳላወጣ ለመናገር እሞክራለሁ። አንድ ቀን ምን ሆነ፣ ወደ ማንጠግቦሽ ቤት ሰተት ብለን

በእውነት የዛለት ነው የዲፕ የእንትናችን የዚህ የዲፕሎማሲ የሚባለው የወዳጅነት ስምምነታችን የጀመረው በዛለትዋ የተቀደሰች እለት ነው። የተቀደሰችለት ስል እኔ ራስ የሰይም ያታለሁ። እንዲሁ ሂሳብ አለ መክፈል ያረቅ የተጣጣ መጣ ተቀደሰከን ስካሩም አለ። በርግጥ ስካሩም ቢሆን የዛለት የጠጣሁት ነገር እኔ ጋሪ ላይ ተጭኜ ባለ ጋሪ ያባነው ቁሚዬ፣ ቁሚዬ በጋሪ ላይ ጫነኝ። ኢትዮጵያ እናት አገር እያልኩኝ እየዘፈንኩ ነው ቤት የገባኝ። ፍስስስስስ ጋርጋ ባንተ ነገር። በጋሪ ተጫንኩኝ። እግሬ እንዲህ ወደ ላይ ሆነ እንዲህ ወደ ሰማይ ሰማይ ሰማዩን እያየሁ እናታለም ኢትዮጵያ እናት አለም ና ደህና እንደዛ እያልን ሄድን። ነው መጨረሻ ላይ እንግዲህ ያን ሁሉ ስካሪ ያመጣው መጠጥ ከየት መጣ? ብሩ ምንጩ እሱ ነው። ከየት መጡ? ከጋሽ ጎርፍ ጋር ገብተን ነበረ ኋላ ጓሽ ጎርፎ እዚህ አካባቢ ደስ አደረገኝ። እህ ደስ አደረገኝ። የተቀደሰ አደሳሰስ ነው በእውነት ቅዱስ አደሳሰስ ነው። እህ እንደዚህ አልተቆይ ግር ግር ተፈጠረ፣ ትርምስ ያ ሁሉ ድብልቅልቅ ማለት ለምን መሰለችው? አንድ ያገር ዋልታ እንደ ልቡ ተገኝቶ እሱ አሸለበተ ብሎኮ እንደ ባራ እሱ አሸለበተ ተባለ። እሺ አሁን እስቲ እንደው እንደ ልቡ በዚያ መሃል ማንጠግቦሽ ሂሳቡን ረፈችው ማለት አይደል? እንደ ልቡ እንደው፣ አንተና ጋሽ ጎርፎ የጀመራችሁት ስራ ምንድን ነው? ዋከ ነገር ወዲስ እኔ ልክ ለክ እንደ ድራማ ሰሪ ተዝለፍልፍ ይወድቃለሁ። የዛን ጊዜ ጋሽ ጎርፎ ይሮጣል። እኔም ቀስ ብጄ ስነቃ ወደ ቤት ይገባለሁ የሆነ ቦታ ላይ ተገናኝተንም ደም እየጨፈርን መግባትም እንችላለን ወደ ቤታችን። እና ይሄ ነው በቃ ስራው የትብብር ስርቆ ተው እንጂ ሰዎች